የሚከተሉትን ከመጽሐፈ ሩት የተወጣጡ 25 ጥያቄዎች በመመለስ የመጽሐፍ ቅዱስ ዕውቀትሆን ያዳብሩ። አንደኛ የሩት መጽሐፍ ታሪክ የተፈጸመው መቼ ነው? ሀ በንጉሥ ዳዊት ዘመን፣ ለ መሳፍንት በሚገዙበት ዘመን፣ ሐምርሃ በእስራኤል አባቶች ዘመን፣ ለ መሳፍንት በሚገዙበት ዘመን። ሁለተኛ በመጽሐፉ መግቢያ ላይ እንደተገለጸው አንድ ቤተሰብ ከነበረበት ስፍራ ወደ ሌላ ስፍራ እንዲሄድ የተገደደው በምን ምክንያት ነው? ሀ በራብ ምክንያት፣ ለ በጦርነት ምክንያት፣ ሐምር በስደት ምክንያት። ሀ በራብ ምክንያት። ሦስተኛ ይህ ቤተሰብ በተከሰተው ራብ ምክንያት ከየት ወደ የት ሄደ? ሀ ከሞዓብ ወደ ቤተልሔም ለ ከቤተልሔም ወደ ሞዓብ፣ ሐምሩሃ ከቤተልሔም ወደ አሞን። ለ ከቤተልሔም ወደ ሞዓብ። አራተኛ ሚስቱንና ሁለት ወንዶች ልጆቹን ይዞ ወደ ሞዓብ የሄደው ሰው ስሙ ማን ነው? ሀ ሕልቃና፣ ለ አሚናዳብ፣ ሐምሩሃ አቤሜሌክ። ሐምሩሃ አቤሜሌክ። አምስተኛ የአቤሜሌክ ሚስት ስሟ ማን ነው? ሀ ትዕማር ለ ኑአሚን፣ ሐምሩሃ ሊያ። ለ ኑአሚን። ስድስተኛ የአቤሜሌክና የኑአሚን ወንዶች ልጆች ማንና ማን ናቸው? ሀ ማህሎንና ኬልዎን፣ ለ ኤስሮምና ነአሶን፣ ሐምርሃ ፋሬስና ሰልሞን። ሀ ማህሎንና ኬልዎን። ሰባተኛ የአቤሜሌክ ቤተሰብ ምናውያን እንደሆኑ ነው የተገለጸው? ሀ ቢንያማውያን፣ ለ ኤፍራታውያን፣ ሐምርሃ አሜሌቃውያን። ለ ኤፍራታውያን። ስምንተኛ በታሪኩ መሰረት አቤሜሌክ የሞተው በምን ምክንያት ነው? ሀ ስፍራውን በመልቀቁ፣ ለ በህመም ምክንያት፣ ሐምርሃ ምክንያቱ አልተገለጸም። ሐምርሃ ምክንያቱ አልተገለጸም። ዘጠነኛ በሞዓብ አገር ማህሎንና ኬሎን ኦርፋና ሩትን ማግባታቸው ተገልጿል። ከሁለቱ የሩት ባል የቱ ነው? ሀ መሐሎን ለኬልዎን ሐምሮሃ ተለይቶ አልተገለጸም ሃ መሐሎን ዐሥረኛ ወንዶቹ ልጆች እንደ አባታቸው ባልተገለጸ ምክንያት ከመሞታቸው በፊት አግብተው ምን ያህል ቆዩ ሀ አምስት ዓመት ለ ስምንት ዓመት ሐምሮሃ ዐሥር ዓመት ሐምርዋ አስር ዓመት አስራ አንደኛ ኑአሚን ከምራቶቿ ጋር ወደ ይሁዳ ምድር ለመመለስ የተነሳችው በምን ምክንያት ነው? ሃ እግዚአብሔር ሕዝቡን እንደ ጎበኘ ስለሰማች፣ ስለ ለ ባልና ልጆቿን በማጣቷ ተስፋ በመቁረጧ፣ ሐምርዋ ሞዓባውያን እንድትሄድላቸው ስለጠየቁ ጠየቁ። ሃ እግዚአብሔር ሕዝቡን እንደ ጎበኘ ስለሰማች። ዐሥራ ሁለተኛ ኑኃሚን ምንም ተስፋ እንደሌላት ገልጻ ምራቶቿ ወደ ወገኖቻቸውና ወደ አማልክቶቻቸው እንዲመለሱ የግድ ባለች ጊዜ የተመለሰችው ማናት? ሀ ሩት፣ ለ ኦርፋ፣ ሐምርሃ ሁለቱ። ለ ኦርፋ። ዐሥራ ሦስተኛ ኑሃሚን ልክ እንደ ኦሮፋ ሩትም እንድትመለስ የግድ ባለቻት ጊዜ ሩት ምን አለች? ሀ በምትሄጂበት ይሄዳለው፣ በምትኖሪበት እኖራለው። ለ ሕዝብሽ ሕዝቤ፣ አምላክሽ አምላኬ። ሐምርሃ ሃናለ ሐምርሃ ሃናለ አስራ አራተኛ ኑሃሚንና ሩት ወደ ቤቴሌም በተመለሱ ጊዜ ኑሃሚን ለከተማው ሴቶች ማን ብላችሁ ጥሩኛለች? ሀ ማራ፣ ለ አተርፍ ባያ ጉዳይ፣ ሐምርሃ የከሰረች ሴት፣ ሃ ማራ። አስራ አምስተኛ ኑሐሚንና ሩት ቤተልሔም የደረሱት በምን ወቅት ነበር? ሃ በራብ ወቅት፣ ለ የገብስ አዝመራ በሚሰበሰብበት ወቅት፣ ሐምርሃ በጦርነት ወቅት። ለ የገብስ አዝመራ በሚሰበሰብበት ወቅት። አስራ ስድስተኛ ሩት ለቃርሚያ ወጥታ በአጋጣሚ ከአቤሜሌክ ጎሳ የሆነውና የኑሐሚን ዘመድ የነበረው የማን አዝመራ ውስጥ ተገኘች? ሀ የቦኤዝ አዝመራ ውስጥ፣ ለ ከአቤሜሌክ የተወሰደ አዝመራ ውስጥ፣ ሐምርሃ የፋሬስ አዝመራ ውስጥ። ሀ የቦኤዝ አዝመራ ውስጥ 17ተኛ የአጫጆቹ አለቃ የሩትን ማንነት ለቦኤዝ ካስረዳ በኋላ ቦኤዝ ምን አላት? ሀ ከአዝመራው እንድትቃርም ፈቀደላት። ለ ከለላውን ፈልጋ የተጠጋችው እግዚአብሔር ብድራቷን እንዲከፍላት ባረካት። ሐመርሃ ሃናለ። ሐምርሃ ሃናለ 18ኛ ሩት መጽናናቷንና ደስ መሰኘቷን ከገለጸችለት በኋላ ቦኤዝ ምን ሰጣት? ሀ የተጠበሰ እሸት፣ ለ ስድስት መስፈሪያ ገብስ ሐምርሃ የእጅና የአንገት ጌጥ ሃ የተጠበሰ እሸት። አስራ ዘጠነኛ ሩት እስከ መጨረሻ ድረስ ከአዝመራው ላይ ቃርማ የሰበሰበችውን ገብስ ስትወቃ ምን ያህል ሆነ? ሃ ሁለት የኢፍ መስፈሪያ ለ አንድ የኢፍ መስፈሪያ ሐምርዋ ስድስት የኢፍ መስፈሪያ ለ አንድ የኢፍ መስፈሪያ። ሀያኛ ሩት ውሏን የቦኤዝ አዝመራ ውስጥ ስትቃርም መዋሏን በነገረቻት ጊዜ ኑአሚን ምን አለች? ሃ ቦኤዝን ባረከች ለ የመቤዠት ግዴታ ካለባቸው ዘመዶቻቸው አንዱ መሆኑን ገለጸች። ሐም ሐናለ ሐምርሃ ሐናለ ሃያ አንደኛ ሩት ተጣጥባ ሽቶ ተቀብታና የክት ልብሷን ለብሳ ቦዔዝን በአውድማው ላይ ለመገናኘት የሄደችው በማን ምክር ነው? ሃ በኖዓሚን ምክር ለ በራሷ ተነሳሽነት ሐምሩሃ፣ በኢየሩሳሌም ሴቶች ምክር፣ ሃ በኖሃሚን ምክር። ሃያ ሁለተኛ ቦኤዝ ሩት በሌሊት መጥታ ላቀረበችለት ጥያቄ ምን ምላሽ ሰጠ? ሃ ከእርሱ ይልቅ ሊቤዣት የተገባ ሰው መኖሩን ነገራት፣ ለ የሚገባው ሰው ካልፈቀደ እንደሚቤዣት ቃል ገባላት ሐምሩሃ ሃነለ ሃናለ ሃያ ሦስተኛ ሩት እስኪ ነጋ በቦኤዝ እግርጌ ተኝታ በማለዳ ማንም ሳያስ ስትሄድ ምን ሰጣት? ሀ ሶስት መስፈሪያ ገብስ ለ ስድስት መስፈሪያ ገብስ ሐምርሃ አንድ መስፈሪያ ገብስ ለ ስድስት መስፈሪያ ገብስ ሃያ አራተኛ በአስር ሽማግሌዎች ፊት ቀርቦ ቅድሚያ ልቤጃት የተገባው ሰው እድሉን ለቦኤዝ መስጠቱን ለማሳየት በስርዓቱ መሰረት ምን አደረገ? ሀ ጫማውን አወለቀ። ለ የቦኤዝን እጆች ሳመ። ሐምር ውሃ በሽማግሌዎች ፊት ቃለ መሐላ ፈጸመ። ሃ ጫማውን አወለቀ። ሃያ አምስተኛ የዳዊት አባት የሆነውን እሰይን የወለደው የቦዔዝና የሩት ልጅ ስሙ ማን ነው? ሀ ፋሬስ፣ ለ እዮቤድ፣ ሐምርሃ ሰልሞን። ለ እዮቤድ። ለመሆኑ ከሀያ አምስቱ ጥያቄዎች ምን ያህል መለሳችሁ? ስንት እንዳገኛችሁ በሐሳብ መስጫ ሥር ጻፉ። የጌታ ጸጋ ይብዛላችሁ። ተባረኩ።